የአርባ ቁጥር ምስጢራዊ ኃይል በመጽሐፍ ቅዱስ። አርባ ቁጥር በመጽሐፍ ቅዱስ ውስጥ በሁሉም ቦታ በሚል ደረጃ ይገኛል። ቁጥሩ የተመረጠበት ምክንያት ምን ይሆን? ኢየሱስ አርባ ቀን በበረሃ ቆየ፣ በዚያም ፈቃድ ሆኖ በሰይጣን ተፈተነ። በጥፋቷ ጊዜ ኖኅ አርባ ቀን በመርከብ ውስጥ አሳለፈ። እስራኤላውያን ወደ ተስፋይቱ ምድር ያደረጉት ጉዞ አርባ ዓመት ፈጀ። ሙሴ በሲና ተራራ 40 ቀን አሳለፈ። አርባ ቁጥር በመጽሐፍ ቅዱስ ውስጥ አብዛኛው ሰው ሊያስተውለው የማይችለው የተደበቀ ምስጢር እና ኃይል አለው። ይህም ጊዜያትን፣ ዓመታትን፣ ወራትን ወይም ቀናትን ከመግለጽ ያለፈ ጥልቅ ምክንያት እንዳለው አንዳች ጥርጥር የለውም። ይሄ ቁጥር አሁን ካለው የእናንተ ሕይወት ጋር ሊዛመድ የሚችል መልእክት እንዳለው ብነግራችሁ ምን ይሰማችኋል? ምን ዓይነት የተደበቀ መልእክት ይኖረዋን ብላችሁ ታስባላችሁ? እስኪ ለመመልከት እንሞክር። በመጽሐፍ ቅዱሳዊ የሆነው የቁጥሮች ትርጉም አሰጣጥ የሚጀምረው በመጽሐፍ ቅዱስ ውስጥ በብዙ የተጠቀሱ ቁጥሮች ማለትም 3፣ 7፣ 12ና አርባ መሰል ቁጥሮችን ካሉበት አውደ አንጻር ውስጣዊ ኃይላቸውንና ትርጉማቸውን በመግለጽ በሕይወታችን ውስጥ ያላቸው ሚና ማብራራት ነው። እንደ መጽሐፍ ቅዱስ የቁጥሮች ትርጉም ሊቃውንት መሠረት 40 ቁጥር የእግዚአብሔርን ዓላማና ዕቅድ ለማሟላት የሚደረግ የለውጥ ዝግጅት ወይም ሽግግር የሚያመለክት ነው። በተጨማሪም ከእግዚአብሔር በቅዱሳን መጻሕፍት የተሰጠን የዓላማ ጽናት ቁጥር ነው። 40 ቁጥር አንድ ሰው ያለበትን የመንፈሳዊ ልዕልና የሚያሳይ ምልክት ሲሆን በመጽሐፍ ቅዱስ ውስጥ 150 ጊዜ የተጠቀሰ እጅግ ጠቃሚ ቁጥር ነው። ለምሳሌ እንመልከት። እስራኤላውያን በበረሃ የቆዩበት የ40 ዓመት ዘመን። ይህ ጊዜ እስራኤላውያን ወደ ምድር ርስት ወይም ወደ ተስፋይቱ ምድር ለመግባት የተፈተኑበትና የተዘጋጁበት ጊዜ ነበር። በዘሁልቁ ምዕራፍ 14 ከ33 እስከ 34፣ ካለማመናችሁ የተነሳ ከናንተ የመጨረሻው በድን እዚሁ ምድረ በዳ እስኪቀር ድረስ ልጆቻችሁ መከራ እየበሉ 40 ዓመት እረኞች ይሆናሉ ምሪቱን ለመሰለል በቆያችሁበት አርባ ቀን ልክ እያንዳንዱ ዓመት እንደ አንድ ዕለት ተቆጥሮ ስለ ኃጢአታችሁ አርባ ዓመት መከራ ትቀበላላችሁ ምን ያህል በእናንተ ላይ እንደ ተነሳው ታውቃላችሁ ከአርባ ቁጥር ጋር በተያያዘ የሚጠቀሰው ጠንካራው ማስረጃ ይህ ብቻ አይደለም ከእኛ ጋር አብራችሁ ከቆያችሁ ከዚህ የሰፋ ሐሳቦችን ትካፈላላችሁ ከግብፃውያን የባርነት ነፃነት በኋላ እስራኤላውያን ራሳቸውን ያገኙት በአስቸጋሪ ሁኔታ ውስጥ ነው። የት መሄድ እንዳለባቸው እንኳ ግራ ገብቷቸው ነበር። እግዚአብሔር የቃል ኪዳኗን ምድር አዘጋጅቶላቸው ነበር። አንድ ችግር ግን ፊታቸው ተደቀነ። እግዚአብሔርን ያለማመን ችግር። እናም በጊዜው የነበረው የእስራኤላውያን ትውልድ በእግዚአብሔር ዕቅድ ላይ ጥያቄውን እና ቅሬታውን አነሳ። በዚያም ምክንያት አዲስ ትውልድ እስኪመጣ ድረስ ያ ትውልድ ለአርባ ዓመታት በምድረ በዳ እየዞረ ወደ ተስፋይቱ ምድር ሳይገባ ቀረ። ይሄ በዘሁልቁ ምዕራፍ 14 ላይ እንደተገለጸው ነው። ለምን አርባ ዓመት ሆነ ለሚለው ጥያቄ መልስ የሚሆነው ሐሳብም ምክንያት ይሄ ጊዜ በመጽሐፍ ቅዱስ የፈተና የሙከራ ወይም የሽግግር ምልክት መሆኑ ነው። በምድረ በዳ የተደረገው የአርባ ዓመት ጉዞ እንደዚሁ ከንቱ የሆነ አልነበረም፣ በእግዚአብሔር እቅድ ውስጥ አንዳች ዓላማ የነበረው እንጂ ነገር ግን በጊዜው የነበሩትን እስራኤላውያንን የመጠየቅ ዕድል ቢኖረን ለጉዞው 40 ዓመታት የመፍጀት ምክንያት መጠየቅ ብንችል እንዲህ አይነት መልእክት አለው ብለን ይነግሩን ይሆን ብንል ምላሻቸው አይሉም የሚል ነው። አሁን ግን እግዚአብሔርን ለማመን የምንማርበት ጊዜ ነው። በኦሪት ዘዳግም ምዕራፍ 16 ላይ እንደተገለጸው ለ40 ዓመታት እግዚአብሔር ለእስራኤል ከሰማይ መና እየመገባቸው መራቸው። ነገር ግን በእግዚአብሔር ላይና በሙሴ ላይ የአመፅን ነገር ተናገሩ። በዘሁልቁ ምዕራፍ 21 ቁጥር 5 ላይ በእግዚአብሔርና በሙሴ ላይ ተነስተው በምድረ በዳ እንድንሞት ከግብፅ ያወጣችሁን ለምንድን ነው? ይህን የማይረባ ምግብ ሰውነታችን ተጸይፎታል ሲሉ ተናገሩ። እነዚያም እግዚአብሔር ለሕዝብ እስራኤል ያለውን ፍቅር የገለጠበት ታምራዊ መገለጥ ነበሩ። ነገር ግን እስራኤላውያኑ ይህንን ለመረዳት አልቻሉም። መጀመሪያ ላይ በመናው መደነቅ እግዚአብሔርን አመሰገኑ። በኋላ ላይ መደነቃቸውንም ከመተዋቸው ባሻገር በእግዚአብሔር ላይ አጉረመረሙ፣ በየቀኑ የሚረዳቸውንም ታምር አቃለሉ። መናው ግን የሚናቅ ተራ ምግብ ብቻ አልነበረም፤ የሕይወት ምግብ የሆነው በአዲስ ኪዳን ሊገለጥ ያለው የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ተምሳሌትም ነበር። እኔና እናንተ ራሳችንን በእስራኤል ቦታ ውስጥ አድርገን እንመልከት። የሰጠንን ምግብና ያደረገውን መባረክ እንዲሁ እንደ ቀላል ተው ነው። አሁን እኔና እናንተ ከክርስቶስ ሕይወት ውጭ ያለው ሕይወታችን ምድረ በዳ ውስጥ እንደሚባዝን እስራኤላውያን ነን። ሆኖም እግዚአብሔር ያደረገልንን ሁሉ ግን ዕውቅና ሰጠን አለማመስገን በፍጥረትም ውለታን ዘንግተን በእርሱ ላይ አጉረመርም። የእስራኤላውያን የአርባ ዓመት ጉዞ በተፈጸመ ጊዜ ሙሴ አዲሱን ትውልድ ስለ እግዚአብሔር ዓላማና ታማኝነት አስታወቀ። በዘዳግም ምዕራፍ ሁለት ቁጥር 7 ላይ አምላካችሁ እግዚአብሔር በእጃችሁ ሥራ ሁሉ ባረኳችሁ፣ በዚህ ጭልጥ ባለ ምድረ በዳ ባደረጋችሁት ጉዞ ጠበቅኋችሁ፣ በእነዚህ አርባ ዓመታት አምላካችሁ እግዚአብሔር ከእናንተ ጋር ነበርና አንዳችም ነገር አላጣችሁም። ይስራኤላውያን ያ 40 ዓመት የምድረ በዳ ጉዞ ታሪክ የማይቋረጥ የእግዚአብሔርን ድጋፍ፣ የተፈተነን ጽናት፣ በእርሱ ያለንን እምነት ያስተምረናል። እናም በሕይወታችን ውስጥ በሚገጥሙን ችግሮች መካከል በምድረ በዳ የነበሩትን እስራኤላውያንን እናስተውስ። አንዳንዴ ደግሞ በሕይወታችን ውስጥ በየቀኑ የእግዚአብሔርን ጽድቅ እየታመንን የእግዚአብሔርን ድንቅ እየተመለከትን እየሆነልንም እግዚአብሔርን ስላደረገው ለማመስገን ይቸግረናል። ይሄ በእግዚአብሔር ያለንን እምነት በፈተና ውስጥ ማለፍ መሸጋገርን የሚያመለክተውን አርባ ቁጥርን ልናስተውል ያስፈልጋል። ሌላኛውና ሁለተኛው ሐሳብ የኖኅ ታሪክና የአርባ 40 ቀንና የአርባ ሌሊት የጥፋት ውሃ ታሪክ ነው። በዘፍጥረ ምዕራፍ 7 ከ4 እስከ 6 ላይ በሰባተኛው ቀን በኋላ 40 ቀንና አርባ ሌሊት በምድር ላይ ዝናብ አዘንባለሁ የፈጠርሁትንም ሕያው ፍጡር ሁሉ ከምድር ገጽ አጠፋለሁ። ኖኅም እግዚአብሔር ያዘዘውን ሁሉ አደረገ። የጥፋትም ውሃ በምድር ላይ በወረደ ጊዜ ኖኅ የ600 ዓመት ሰው ነበር። በዚህ ምዕራፍ ላይ እግዚአብሔር የጥፋት ውሃው ለ40 ቀንና ሌሊት የሚሆን እንደሆነ ተናገረ። ይህ የጥፋት ውሃም ሰዎች ለሰሯቸው በዘመኑ ለነበሩ እርክሶቶችና በደሎች ከእግዚአብሔር የተላከ ታላቅ ፍርድ ነበር። ግን ለምን 40 ቀን? ኖኅ በመርከብ ውስጥ የቆየበት አርባ ቀንና አርባ ሌሊት በምድር ላይ የነበረውን ክፋትና እርኩሰት ሁሉ ያጸዳና አዲስ የጸዳሽ ምድር ለቀጣዩ የሆነ ትውልድ የሰጠ ቅጣት ነበር። በዘፍጥረት ምዕራፍ 7 ላይ እንደምንመለከተው በውሃ መርከቧ ከፍ ከፍ አደረጋት። ያ ክፋትን ሁሉ ያጠፋው የጥፋት ውሃ ኖኅ እና ቤተሰቦቹን ግን ታድጓል። ይህም የእግዚአብሔርን እውነተኛ ፍርድና የማያልቅ ምሕረት የሚያሳይ ነው። እውነተኛና የማይለውጥ ፍርዱ አምላክነቱን በተገዳደሩት ላይ ሲሆን የማያልቅ ምህረቱን ደግሞ በኖህና በቤተሰቦች ላይ አድርጓል። አንዳንድ በሕይወታችን የሚገጥሙን ፈተናዎች ምናልባት እኛን ለመታደግ እና ካለንበት ከፍ ለማድረግ የመጡ ሊሆኑ ይችላሉ። ኖህና ቤተሰቡ ለአርባ ቀንና ለሊት የእግዚአብሔርን በዚያች በኃጢአት በተጨማለቀች ምድር ላይ ያደረገባትን ፍርድና በእነሱ ላይ ያደረገውን ምህረት እያሰቡ በፍጥረቷው ላይ በመርከቢቱ አማካኝነት ሲንሳፈፉ ቆዩ። ኖህ ከማመንና ከመጸለይ ባሻገር ከእርሱ ጋር ቤተሰቦቹንና ለዘር የሚሆን እንስሳትን ሊታደግ የሚችል በእግዚአብሔር እንደታዘዘ መርከቡን በመስራት ነበር የራሱን ድርሻ የተወጣ። ይህም እምነቱ በስራውና በታዛዥነቱ የተገለጠ መሆኑን ያሳየናል። ከኖህ የአርባ ቀን መፈተን ምን እንማራለን? ምናልባትም ከኖህ የበለጠ መፈተን እንኳን ቢገጥመን ያሸጋግረን ዘንድ የመጣ እንደሆነ ልናምን ያስፈልጋል። ከጥፋት ውሃ ኖህ ከመርከቡ የወጣው በፍርድ ወደ ጸዳች አዲስ ሰማይና አዲስ ምድር ነበር። ያም የሰው ልጆች ሁሉ በኖህ በኩል ሆነ አዲሷን ጅማሬ ይጀምሩ ዘንድ እድል ሰጠ። ከፍጥረት ውሃው በኋላ ኖህና ምድሪቱ አዲስ ሆነው እንደተጀመሩ፣ እኛም ከመከራና ከፈተናዎች ባሻገር አዲስ ሆነን ልንነሳ ያስፈልጋል። ይህም የሚሆነው እግዚአብሔር ላይ ባለን እምነትና ለእርሱ በምናሳየው ታዛዥነት ነው። ሌላኛው ምሳሌ እንመልከት። ዘጸአት ምዕራፍ 8 ስናነብ ሙሴ በሲና ተራራ ላይ 40 ቀንና 40 ሌሊት መቆየቱን ይነግረናል። ይህም የ40 ቀንና ሌሊት በሲና ተራራ ላይ የነበረው የሙሴ ቆይታ ያለምንም ውሃ፣ ምግብ የሆነ ነበር። ሙሉ ለሙሉ ከእግዚአብሔር ጋር ነበረ፣ አስርቱን የኦሪት ሕግጋት ያገኘ ቆይታ። ይህ በዘጸአት ምዕራፍ 24 ና 34 የመጽሐፍ ቅዱስ ክፍሎች ውስጥ እንደተገለጸው ነው። ዘዳግም ምዕራፍ 9 ቁጥር 18 ላይ ከዚያም በእግዚአብሔር ፊት ክፉ ነገርን በመፈጸም ለቁጣ እንዲነሳሳ የሚያደርገውን ኃጢአት ሁሉ ስለሰራችሁ እህል ውሃ ሳልቀምስ አርባ ቀንና አርባ ሌሊት እንደገና በእግዚአብሔር ፊት በግንባሬ ተደፋሁ። ይህ ክፍል ሙሴ ለሁለተኛ ጊዜ እስራኤላውያን በወርቃማው የጥጃ ምስል ፊት ስለሰገዱ አምላክ እግዚአብሔር ተቆጥቶ ሊያጠፋቸው ባለ ጊዜ ከእግዚአብሔር ጋር የተደረገ የአርባ ቀን ቆይታ የሚያስረዳ ምዕራፍ ነው። የጊዜ ሙሴ ስለ መጾም ብቻ ያደረገ ቆይታ አልነበረም። ይልቁንም ታላቅ መንፈሳዊነትን ይዞ ቀርቦ ከእግዚአብሔር ጋር ያደረገው ግንኙነት ነበር። በአጠቃላይ ሙሴ በዚህ ጊዜ ከእግዚአብሔር ዘንድ ሕዝቡ የሚመራበትን ሕግ የተቀበለበት፣ እንዲሁም ስለ ሕዝቡ በደል እግዚአብሔርን የማለደበት ወቅት ነበር። እዚህ ጋር ስለ አርባ ቁጥር ስናወራ ሌላኛው የምናስተውለው ዋነኛው ነጥብ የኢየሱስ ክርስቶስ የአርባ ቀን የምድረ በዳ ቆይታ ነው። ይህ በማቴዎስ ምዕራፍ 4 ላይ ከጥምቀቱ በኋላ እንደ ተከወነ የተነገረው የአርባ ቀንና የምድረ በዳ ቆይታ ምን እንድምታ አለው? ነገር ግን ይህ የኢየሱስ ክርስቶስ የምድረ በዳ የአርባ ቀን ቆይታ እንደ ሌሎች ሰዎች ሁሉ መገለጥን የመሻት የተደረገ አልነበረም። ምክንያቱም የመገለጥ ሁሉ ባለቤትና መገኛ የሆነው አምላካችን ክርስቶስ ከውኖታልና። ታዲያ መገለጥን መሻት ካልሆነ ለምን? መጽሐፍም እዛው ላይ መልሱን እንደሚነግረን በሰይጣን ለመፈተንና አብነት የሆነን ዘንድ እንደሆነ ገልጾልናል። እናም ቅዱስ መጽሐፍ እንደሚነግረን ሰይጣን ክርስቶስን ፍጹም ሰው ከመሆኑ የተነሳ ስጋው በጾም በደከመበት ጊዜ ቀርቦ ምግብ፣ ስልጣንና በገንዘብ ፈተነው። ክርስቶስም እንዲህ ሲል መለሰለት፣ በማቴዎስ ምዕራፍ 4 ላይ ከዚህም በኋላ መንፈስ ቅዱስ ኢየሱስን ከዳቢሎስ ሲፈተን ዘንድ ወደ ምድረ በዳ ወሰደው አርባ ቀንና አርባ ሌሊት ከጾመ በኋላ ተራበ። ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንህ እነዚህን ድንጋዮች እንጀራ እንዲሆኑ ዘዝ አለው። ኢየሱስም ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት። ቀጥሎም ዲያብሎስ ኢየሱስን ወደ ቅድስት ከተማ በመውሰድ ከቤተ መቅደሱ አናት ላይ አቁሞ የእግዚአብሔር ልጅ ከሆንህ ራስን ወደ መሬት ወርውር፣ እንዲህ ተብሎ ተጽፏልና እግር በድንጋይ እንዳይሰናከል በእጃቸው ያነሱ ዘንድ መላእክቱን ስለ አንተ ያዛልና። ኢየሱስም እንደዚህ በመጽሐፍ የእግዚአብሔር አምላክን አትፈታተን ተብሎ ተጽፏል በማለት መለሰለት። እንደገናም ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ ወጣው የዓለምን መንግሥታት ክብራቸውንም አሳየውና ወድቀ ብሰግድልኝ ይህ ሁሉ እሰጥሃለሁ አለው። ኢየሱስም አንተ ሰይጣን ከፊቴ ራቅ፣ ለእግዚአብሔር ለአምላክህ ስግድ፣ እርሱን ብቻ አምልክ ተብሎ ተጽፏል አለው። በዚህ ክፍል ላይ እንደምንማረው ክርስቶስ በዚህ መልሱ አስገራሚ በሆነ መልኩ የእግዚአብሔርን ቃል ከመጽሐፍ በመጥቀስ ነገሮችን ሁሉ በእግዚአብሔር ላይ በመጣል ስላለው ጥቅም ለእኛ በመናገር ሰይጣንን ድል ነሳው። እነዚህ የአርባ ቀን ቆይታዎች ምን ያስተምሩናል? በሙሴ ሆነ በኢየሱስ ላይ የምንመለከተው ያ ጊዜ የመንፈሳዊ አትኩሮትና በእግዚአብሔር ላይ እምነትን ስለመጣል ያለውን ጥቅም ያሳዩናል። እስኪ አሁን ወደ ራሳችን ህይወት እንምጣ። በእኛ ህይወት ውስጥ የሚገጥሙን ፈተናዎችና መከራዎች እምነታችንና ማንነታችን የመለወጥ አቅም ነበራቸው። መልሱን ለእናንተ እንተው እና ሐሳባችንን እንቀጥል። በኢየሱስ ክርስቶስ ከሞት መነሳትና በእርገቱ መካከል ስላለው አርባው ቀናት አስበን እናውቃለን። ምንም እንኳን እነዚህ ቀናት ብዙ ስፍራ የማይሰጣቸው ቢሆኑም በቤተ ክርስቲያን ታሪክ ውስጥ ግን ጉልህ ድርሻ ያላቸው ስለመሆናቸው ምንም ጥርጥር የለውም። አስደናቂው ነገር ለምን ኢየሱስ ከሞት ከተነሳ በኋላ ይህን ያህል ጊዜ በምድር ላይ መቆየት አስፈለገው? ለምን ወዲያውኑ እንደተነሳ ማድረግ አላስፈልገውም? ከክርስቶስ ሞት በኋላ ሐዋርያቱ እጅግ ፈርተውና ተስፋ ቆርጠው ነበር። ዮሐንስ ምዕራፍ 20 ላይ እንደሚነግረን ብዙዎቹ ሐዋርያት ተደብቀውም ነበር። ነገር ግን ኢየሱስ ራሱን እየገለጠ አርባ ቀን ቆየ። ይህም የሆነው መነሳቱን ለማሳየት ከመሆኑን በተጨማሪ እነሱን ለማበረታታትና ለማጠንከር ነበር። ይህም በኋላ በወንጌል አገልግሎት ስለሚገጥማቸው ነው። እናም እንዲህ ሲል ትዕዛዝን ሰጠ። ወንጌልን ባለም ሁሉ እየሰበኩ ያመኑትን በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ ወደ እግዚአብሔር መንግሥት እንዲጨምሩም ሲል መልእክት ሰጣቸው። ያ የመቆየቱን ምክንያት ለሐዋርያቱ ካለው ጥንቃቄ ከመበረታታትና ትኩረት ከመስጠት እንደሆነ እንገነዘባለን። ሌላኛው ምሳሌ እንመልከት። ራሳችሁን በከባድ ሁኔታ ውስጥ አግኝታችሁ ታውቃላችሁ? በመጨረሻው የምናየው እጅግ ትልቅ ጽናትን የሚያስተምረንን ነው የነቢዩ ኤልያስ ታሪክ። ይሄ ታሪክ የጽናትና በእግዚአብሔርም ጥንካሬ ለማግኘት ነው። ይህ አንደኛ ነገሥት እንደሚነግረን ከሰማይ እሳት አውርዶ 450 የበዓልን ሐሰተኛ ነቢያትን እንዲጠፉ ያደረገው የነብዩ ኤልያስ ታሪክ ነው። ከዚህ ታላቅ ድል በኋላ ኤልያስ ከባድ የሆነ ፈተና ከንግሥት ኤልሳቤት ገጠመው። እናም ወደ ምድረ በዳ ተሰደደ። ይሄ ምንም እንኳ ጠንካራ ብንሆን የድካም ጊዜ ግን እንደሚኖረን የሚያሳየን ነው። በአንደኛ ነገሥት ምዕራፍ 19 እግዚአብሔር ኤልያስን ሲመለከት እናያለን እርሱም ከዓለት በታች ነበር። እግዚአብሔርም ኤልያስን ብቻውን አልተውም፣ ምግብና እረፍትን ሰጠው። ከዚያም በኋላ እግዚአብሔር ኤልያስን የአርባ ቀን መንገድ ወደ ኮሬብ ተራራ ላከው። በዚያም ጊዜ ኤልያስ ሙሉ ለሙሉ ሐሳቡን ሁሉ በእግዚአብሔር ላይ ጣለ። ራሱንም ለመግለጥ፣ ከእግዚአብሔር ጋር ለማውራት፣ አዲስ እይታን ለማግኘት የተዘጋጀ ሆነ። አንደኛ ነገሥት ምዕራፍ 19 12-13 ከምድር መነዋወጡም ቀጥሎ እሳት መጣ። እግዚአብሔር ግን በእሳቱ ውስጥ አልነበረም። ከእሳቱም ቀጥሎ ለስ ለስ ያለ ድምፅ ተሰማ። ኤልያስም ይህን ሲሰማ ፊቱን በመጎናጸፊያው ሸፍኖ መጣና በዋሻው ደጃፍ ቆመ። ከዚያም ኤልያስ ሆይ እዚህ ምን ታደርጋለህ የሚል ድምፅ ሰማ። የኤልያስ ታሪክ በደከምንበትና ተስፋ በቆረጥንበት ሰዓት እንኳን እንዴት ብለን በጽናት መቆም እንዳለብን ያስተምረናል። እናንተስ አዲስ እይታንና ትኩረትን ለማግኘት ሰዓት አስፈልጓቸው ያውቃል። የዮናስን በአሳ አንባሪ መዋጥ ታሪክ መጽሐፍ ቅዱስ ላይ አንብበን እናውቃለን። በዮናስ ንስሐና በእግዚአብሔር ምሕረት ተደንቀው ያውቃሉ። ዮናስ ምዕራፍ 3 ቁጥር 4፣ ዮናስም ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌ በአርባ ቀን ውስጥ ትገለበጣለች ብሎ አወጀ። እግዚአብሔር ዮናስን ወደ ነነዌ እንዲሄድ አዘዘው ይህችም ከተማ ስለ ኃጢአቷ የታወቀች ከተማ ነበረች እናም የታዘዘው ስለሚመጣው ጥፋት ሕዝቡን ያስጠነቅቅ ዘንድ ነበር እዛም በደረሰ ጊዜ እንዲህ ሲል አወጀ አርባ ቀናት ብቻ ይቀራሉ ነነዌ ትገለበጣለች የሚል ዮናስ ይህንን ባለ ጊዜ አንድ አስደናቂ ነገር ሆነ የነነዌ ሰዎች ከንጉሥ አንስቶ ተራ ሰው እስከሚባለው ድረስ በእግዚአብሔር ፊት ማቅ ለብሰው ወደቁ። የእግዚአብሔርንም ማስጠንቀቂያ አመኑ። ለአርባ ቀናትም ማቅ ለብሰው አመድ ነስንሰው እያለቀሱ በጾም ሆነው እግዚአብሔርን ተማጸኑ። ይህም ከነበራቸው ክፉ ኃጢአትና ምኞት እንዲመለሱ አድርጓል። ለነነዌ ሰዎች 40 ቀኖች ወደ ታች የሚቆጥሩት ለጥፋት ይመስል ነበር። ነገር ግን በመጨረሻ ከሁሉ ነገር ፍጻሜ ይልቅ የእግዚአብሔር ምረት ተቀበሉ። እናም እግዚአብሔር ለመለወጥ ያላቸውን ልብ ፍላጎታቸውን ተመለከተ፣ ከጥፋትም ታደጋቸው። ይህም እግዚአብሔር ምንጊዜም ከእርሱ ርቀው በብዙ በደልና ጥፋት እንኳን ኖሮ ቢሆን በእውነት ተመልሰን ይቅርታ ያደርግልን ዘንድ በጠየቅነው ጊዜ ይምር ዘንድ የታመን አምላክ መሆኑን የሚያሳይ ነው። አሁን እስኪ ወደ ማስጠንቀቂያው እንምጣ። ለምን 40 ቀን ተመረጠ? 30 ወይም 50 ለምን አልሆነም? መጽሐፍ ቅዱስ ይህንን ለምን እንዳደረገ በግልጽ አይነግረንም። ነገር ግን በተደጋጋሚ የአርባ ቀን መጠቀስ አንድ ሰው በመንፈሳዊ ህይወት ራሱን ከፍ አድርጎ ለማሸጋገር የሚሆን በቂ ጊዜ መሆኑን ነው። በሌላ አነጋገር እግዚአብሔር ነገሮችን አጥርተን እንድናይ፣ እንድንማር፣ እንድንለወጥ የሰጠን በቂ ጊዜ ነው። በመንፈሳዊ እድገት ጊዜ የሚወለድና የትዕግስት ሁሉ ባለቤት የሆነው እግዚአብሔር ከኛ ጋር የሚያደርገው ጉዞ ነው። እናም አርባ ቁጥርን በመጽሐፍ ቅዱስ ስትመለከቱ የጽናትን የትዕግስትንና የመንፈሳዊ ህይወትን እድገትን ማሰብና የእግዚአብሔርን ጊዜ መጠበቅን በእርሱ ላይ እምነትን መጣልን ልንማርበት ይገባል። በምሳሌ ምዕራፍ 3 ከ5 እስከ 6 ላይ በፍጹም ልብህ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ እርሱም ጎዳናህን ቀና ያደርገዋል፣ ይለናል። ውዲያ ሳፍቲው ተከታታዮች በዚህ መልእክት እንደምንማረው ከሆነ እግዚአብሔር ምን ያህል የጥሞናን ጊዜ እንደሚያከብር እግዚአብሔር ሊለውጠን ምን ያህል የታመን አምላክ እንደሆነ ተመልክተናል። ለመንፈሳዊ እድገታችን በእግዚአብሔር ፊት ምን ያህል ጊዜ መውሰድ እንዳለብን የአርባ ቁጥርን ሚስጥር ወይም ሚስጥራዊ ኃይል ዛሬ ተመልክተናል እንዳለፉ የምነት አባቶቻችን እኛም በክርስትና ሕይወት ውስጥ ያለን በአምላካችን ፊት ጊዜ ልናጠፋ ያስፈልገናል። ስንቶቻችን በዚህ ዘመን ላይ ረዘም ያለ ጸሎት እንደምንጸልይ ወይም በጾም በጸሎት በእግዚአብሔር ፊት ስንቶቻችን ረዥም ጊዜ እንደምንቆይ አላቅም። ነገር ግን ከዚህ የአርባ ቁጥር ሚስጥራዊ ኃይል እንደምናየው ከሆነ እግዚአብሔር ከሱ ጋር ረዘም ላለ ጊዜ እንድናሳልፍ ይፈልጋል። ይህም ማለት እግዚአብሔር እይታችንን ሊቀይረው፣ ሕይወታችንን ከፍ ወዳለ መንፈሳዊ ልቀት ሊያወጣውና ለአገልግሎታችን ሊቀባን፣ እነሆ ወንጌልን በኃይል እንድንሰብክና በምድር ላይ ጨውና ብርሃን ሆነን እንድንገለጥ የእግዚአብሔር ፈቃድ መሆኑን እንማርበታለን። ሁላችንም በእግዚአብሔር ፊት ረዘም ያለ ጊዜ ወስደን እንጸልይ፣ የዛሬ መልእክታችን ነው። ጸጋ ይብዛላችሁ።